ከቃል ውጭ እኔ ከቃሉ ውጭ ምንም በራሴ አስተያየት ልሰጥ አልችልም እ ከእግዚአብሔር ቃል ውጭ ኢየሱስ ምልጃ ከአንተ ድህነት ጋር የሚያገናኘው ነገር አለ ወይንስ የለም? ምልጃው ምልጃው ማ ካኔ ድህነት ጋር እንዴት ምልጃ ማለት ምልጃ አይደለም እንጂ ኦልሬዲ ጌታ ኢየሱስ ክርስቶስ አድኖኛል። ሀጢያት እንኳን ባደርግ ግን በአብ ዘንድ ጠበቃ እንዳለኝ አውቃለሁ። ጥብቅናው ስቲል ምልጃ ሳይሆን በደሙ ድጋሚ አንተን ይቅር ማለት ነው ያ አዎ፣ ቢንጎ ሃንድ ሼክ እናድርግ። እዚህ ጋር ተስማማን። አመሰግናለሁ በጣም ስለዚህ፣ ምንድን ነው አንተ ሀሳብ ምንድን ነው ፕሮቴስታንቶች ኢየሱስ ያማልላል ዛሬም በአፊት ብላችሁ ነው የምታዩት? እሺ፣ አንዴ ይህንን ክፍል ላንብብና ከዛ በኋላ እስኪ በቃ አሁን ብዙ እኮ ተስማማን። እናንተ ቅድም ከገባው ልጅ ጋር ዋለልኝ የሚባል ልጅ ገብቶ ነበር፣ ከአንተ ፊት ሌላዎችም ገብቶ ነበር። እና አንዴ ቆይ፣ ናቲ ሰምታችኋል? አሉ እስካሁን ሌሎቹ ሲያወሩ የነበረው አይ፣ ክፍሉ ክፍሉ ላንበብለህ፣ ከዛ በኋላ በዚህ ክፍል ላይ ደግሞ ዲስከስ ላንበቡ። ቆይ ቆይ፣ አንዴ ቆይ፣ አንዴ ታነበዋለህ። ማንሻ አሪፍ ነህ አንተ። አትሊስት ናቲ እስካሁን እኮ የተነሳውን ሀሳብ ነው እንደውም አማን እኮ ብዙ የሚቃረን ሀሳብ አላነሳም። ምናልባት እንትን ካልሆነ ጥሩ የመጣ ይመስለኛል። ከፕሮቴስታንቶች ጋር አማን የተቃረነው ከኛ ጋርም አልተቃረንም ከኛ ጋርም ተስማማል። የመረዳት ማለት መጽሐፍ ቅዱስን ወደ መረዳት ያለው ወይም መጽሐፍ ቅዱስ እየተረዳ ያለውበት መንገድ በጣም ደስ የሚል ነው ነውእንጃ ነገር በጣ ማለት አማን፣ አሁን ቀጥታ አንብበው አማን፣ ቀጥታ ወደ ሮሜን ነው ሮሚ 834 ያው ፋሚሊ የሆነ ጥቅስ ነው። ዝም ብላ ሀሳቡን ነገራል እኮ ክፍሉን አንብቦ ቀጥቀደም እንዳ ከአዲሱ መደበኛ ትርጉም ላይ ሌላ ሀሳብ ነው አርላ ያለከው። ስለዚህ በትርጉም ስም በመደበኛው አንብቦ እኮ ው የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ይህንን ክፍልስ እንዴት ልታብራራ ትችላለህ? መማልድ በሚለው ትምህርት አንጻር አሳያ የአንተን ነገረኝ። እዚህ ላይ ያለህ ምልከታ ምንድን ነው? ምናልባት እንግሊዝኛ ማውጣት ትችላለህ፣ በእንግሊዝኛው ምናየው ሞር ሀሳቡ ግልጽ እንዲሆንልኝ ኢንተርሴሽን ይለዋል። የግሪኩን ከፈለግ ደግሞ ኢንቱካኔ ይለዋል። ሌላ የምንፈልገው ነገር አለ። ስለዚህ ኢንተርሴሽን ማለት እኮ መማለድ ማለት ነው፣ ምንም ችግር የለውም ማለት ነው። ኢንቱካኔ ማለት ማለት ነው። ታውቃለህ፣ የግሪኩን እሱን አላውቀውም። ኢንቱካኔ ይለዋል የግሪኩን፣ ምንድን ነው ትርጉሙ የሚለው? ብዙ አይነት ትርጉም አለው። አንድ ነጠላ ትርጉም ብቻ ምን ምን ይለው። ማስታረቅ አይልም ግን። አፒል ይላል ልመናን ያሳያል። ርነስት ሪኩዌስት ወይም ጥልቅ የሆነ ልመናን ያሳያል። አፒል ማድረግ ያሳያል። በሁለት ሰዎች መካከል መግባትን ያሳያል። ብዙ ሀሳቦች አሉት፣ ግን ማስታረቅ የሚል ግን የለውም። ኦሬዲ አስታረቀን። ያስታረቀ እኮ ማስታረቅ አስታርቆናል። እኔ ባይሆን ጥሩ እኔ እዚህ ላይ ያለኝ የምንከተል አሳይ በቃሽ ነገር ሮሚ 834 በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ዮሐንስ አፈወርቅ ትርጉም ሞር በጣም ሲዩተብል እና በጣም ተስማሚ ትርጉም ሆነ እናገኘዋል። ቃሉ በቃልነት ደረጃ ልመና ነው፣ የሚለው ምልጃ የሚለው ልመና ነው። ከዛ ቅዱስ ዮሐንስ አፈወርቅ እውነት ክርስቶስ ኢየሱስ ጳውሎስ እዛ ጋር ሲጽፍልን የሚለምን ሆኖ ነው በጣም ኮንደንሰንዲንግ በሆነ ወይ ለእኛ ያለውን ቀጣይ ፍቅር ለመግለጽ ሲል ብቻ የተጠቀመው ቃል ነው ዛሬም ለእኛ እንደሚያስብልን እርዳታው ከኛ ዛሬም እንደማይልኝ እገዛው ያልተቋረጠ እንደሆነ ለማሳየት ለእኛ ያለውን ጥልቅ ፍቅር በጣም ኮንደሰንዲንግ በሆነ መንገድ የተናገረበት ነው እንጂ ከዛ ውጭ በሌላ መንገድ በምንም አይነት መንገድ አይተረጎም ይልና አብ ሙታንን እንደሚያስነሳ ይላል። ዮሐንስ ወንጌል 15 ላይ ያለውን ዮሐንስ ወንጌል 15 15 ላይ ወደ ታች ተርም አብ ሙታንን እንደሚያስነሳ ህይወትም እንደሚሰጣቸው እንዲሁም ወልድም ለሚወዳቸው ሙታንን ሕይወትን ይሰጣቸዋል። እኔና አብ አንድ ነን ብሎ ተናግሯል። ስለዚህ አብ ሙታን እንደሚያስነሳ፣ እሱም ያስነሳል። አብ ሕይወትን እንደሚሰጥ አብ ሕይወትን እንደሚሰጥ እርሱም ሕይወትን ይሰጣል። አብ የሚያደርገውን ሁሉ አንዳች ሳይጎል ሁሉ ነገር ካደረገ ታዲያ በምን አይነት መንገድ አድንልኝ ብሎ ይለምነዋል? እሱ ማድረግ እየቻለ ጳውሎስ ኢየሱስን ይማልዳል ብሎ የተናገረው ለእኛ ያልተቋረጠ ፍቅሩን እገዛውን ለማሳየት ነው ብሎ ይናገራል። ይሄ ይስማማል። እገዛውን ለማሳየት ነው። ማጭ ሀሳቡ እኮ ብዙ እንትን ያለ አይደለም፣ በእርግጥ እስኪ ለማንኛውም ሌላ ጊዜ በደምብ የአንተንም ሀሳብ ሰብቻለሁ። በሌላ ጊዜ በደምብ ተዘጋጅቼ በዚህ ጉዳይ ላይ እመጣለሁ። ናና ደግሞ እንደዚህ በአንዳንድ ጉዳዮች ላይ ደግሞ እሺ እሺ እግዚአብሔር ወደ ቅዱስ ቤተክርስቲያን ይጨምረ አንድ ቀጥ ጥያቄ በቀጥታ የሚመልስ አንድ ፕሮቴስታንት አገኘ። አይገርምም? በቀጥታ መመለስ ከተጀመረ እንደዚህ ናቲ፣ አንደክምም። ትክክል፣ ቅን ሰው ነው። ደግሞ አይ፣ ቀጥታ መመለሱም ገርሞኛ በቀጥታ ከተመለሰ አልኩ ፕሮቴስታንቶች በቀጥታ ከመለሱ ይሄው ለእግዚአብሔር ቃል እጅ መስጠት አይቀርም እንዲህ ስታደርገው ነው በቃ እንዲህ ስታወላግደው ወደዚህ ላምጣው ወደዛ ልውሰደው እንዲህ እንዲህ ላምታተው ምናምን ስል የመጽሐፍ ቅዱሱን ሀሳብ ሳይሆን የመጽሐፍ ቅዱሱ ሀሳብ ላይ የኔን ሀሳብ ልጨምርበት የኔን ሀሳብ ልጫንበት መጽሐፉ የሚለውን ሰን እኔ የምለውን መጽሐፉ ይቀበልልኝ ብለህ የግድ ካላልከው በስተቀር ሌት ባይብል ስፒክ ካልክ ማለት ነው ታገኘዋለህ። ሀሳቡን መጽሐፉ ይናገር፣ እኔ ሳይሆን መጽሐፉ ይናገር፣ መጽሐፍ ቅዱስ ይናገር ካለ ለዛ ነው ፕሮቴስታንት። መጽሐፍ ቅዱስን በእጁ የያዘ ግን የእግዚአብሔርን ሀሳብ ያላገኙ ናቸው። አጭሩ ምላችሁ ብዙ ጊዜ ልክ የአባይ ልጁ አጠማው እንደተባለው ቃሉ ጋር ነው። የእግዚአብሔር ቃል የለህም፣ መጽሐፍ ቅዱስ ይዛል፣ የእግዚአብሔር ሀሳብ የለህም። እሺ ማን ነው የሚለው? ሜሊ አት ሀምሳ አምስት አንድ ቆይ ልጅ ዳኜ ከአንተ ቀድሞ የገባ ሰው አለ። ያቆላመጣችሁ ስማችሁን ታስቀምጣላችሁ፣ እኛን ችግር ውስጥ ትከቶናላችሁ። ምን አለ በትክክል ስማችሁን ብትነግሩ እኛም ማቆላመጥ የማንችል ሰዎች አለን። ለምሳሌ ስማችሁ ሀምሳ አምስት ሀምሳ አምስት ሩቅስ መሰለች

እግዚአብሔር የተመሰገነ ይሁን። ጥሩ ነው፣ ጥሩ መማማር ነው። ደግሞ ያው ወንጌል ለፕሮቴስታንት ነው ያልከው። አንድ ካንተ የምፈልገው ነገር እሺ፣ የእግዚአብሔር ባህሪ እና የሰዎች ባህሪ እኛ እንደ ፕሮቴስታንት የምናደርገው ነገር እግዚአብሔር አምላክ በሁሉ ቦታ ሚገኝ፣ ሁሉን አድራጊ

ድም የጠየከኝ መዝሙር ነው። አለም ዘምርልህ ያልከኝ። አዎ እንደው ለእግዚአብሔር ለምን ጠፋ? ፈለገ ሆዱን አሞት ነው እና ሆዱ ውስጥ ተጋጨበት። ፈለገ ንዛን ሰዓት ጀምሮ ሰላሙን ጤናውን ማግኘት አልቻለም። በዚህ ላይቭ ላይ መቀመጥ አቃተው ብዙ ሰዓት

አኖስ ዝማሬ መላእክት ያሰማልን። በእድሜ በጠና ባርክ አገልግሎትን እግዚአብሔር ባርክ። በጣም ደስ ይላል። በእውነት ደስ ስላለኝ ነው። እዮባዬ ያበራውት እራሱ በጣም በገና ዝማሬ መላእክት ያሰማልን። ዝማሬ መላእክትን ያሰማልን። ጸጋውን ከዚህ በላይ አብዛልን። የምር ደግሞ ያለንበት ጊዜም ነው ተጨማሪ ደግሞ ከቅድሙ ከነበረው ስንነጋገርበት የነበረው በብዛት ስለ ክርስቶስ ኢየሱስ ነበርና ዝማሬውም ደግሞ በደንብ አድርጎ የሚያጸናለን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክርስቶስን እንዴት እንደምታመሰግን እንዴት እንደምጠራ እንዴት እንደምታከብርም የምናይበት መዝሙሩ ራሱ መዝሙሩ ራሱ ትምህርት ነው። በደንብ ለሰማ ላስተዋለ ሰው እና እውነት እግዚአብሔር ጸጋውን ያብዛልህ። ልደት ማን ነው ስሙ? ከልጅ ዳንኤል ጋር የመጨረሻ ብታደርግ ራሱ ጥሩ ነው። ከዛ በኋላ ወደ ሌላ ቀን ደግሞ ወንጌል ለፕሮቴስታንት ሌላ ቀንም እንደዚህ ቢቀጥል፣ ለአንድ ቀን ብቻ ሳይሆን ሌላ ቀንም እንዲቀጥል ከዳኝ ጋር ጨርሰ ሌላውን ወደ ሌላ ፕሮግራም ብታደርግ ለማለት ነው። ዝማሬ መላእክት ያሰማልን። በጣም ተባረክ። እኔ እዚህ ሚዲያ ላይ በቅርብ ነው ያየሁት። በጣም የተወደደ ወንድም ነው። የሚያቀርባቸው ዝማሬዎች በጣም ደስ የሚሉ ናቸው። አለመስማት ራሱ በየቀኑ ይሄንን ይከብዳልና ላይ በምንገባበት ሰዓት ላይ የመጣ እንደዚህ ዝማሬዎች እንድታሰማ ነው እግዚአብሔር ስም ጠይቃለ ጾሙ ሳያልቅብን ቶሎ ቶሎ አሰማል ራ ችግር የለም። እግዚአብሔር ያክብርልኝ ልደት እግዚአብሔር ያክብርልኝ። ለእኔ ክብር ነው። እግዚአብሔር ይስጥልኝ። በጣም እንትን የሚለውን መዝሙር ታውቀዋለህ? ሃኖሴ ሞታልና ስለኔ ምንም ሳይኖር ብጥፋት ሚለው ማ መዝሙር ነበረ። እሱ እንጃ ግን የቆየ መዝሙር ነው። ተገለጠ ሰቅለ በጲላጦስ ፊት ኢየሱስ አምላከ ምሕረት ሰላምለክ ያንተ መንገላታት ሁል ጊዜ ያሳዝነኛል። ሲወራ በጣም ደስ የሚል መግብር ነው። ሰሞን ነው እስኪ የኪነ ጥበብ ነው የኪነጥበብ እያሉ ነበር። የሊቀ መዘምራን እሳቸው ነው ይሆናል ማለት ነው። ሌላኛው ደግሞ አልፋና ኦሜጋ በጣሪ

አሜን። የዛን ጊዜ አንድ ላይ አንድ አልበም ላይ ነው ያሉት። ይሄኛው ደ የማይሞተው ሞተ የሚለው ደ ይህም የሳቸው ባይዘ እንትን ነው። ልደት አሁን በገና ዜማውን ማቀው ከሆነ ላይ ግጥሙ እንትን ካለ መዘመር ቀላል ነው። በጣም እንትን ልማለት ይችላሉ። እዛው ላይ እንዳለ፣ ጣቴ ላይ እንዳለ መዘመር ይቻላል። ቀላል ነው በጣም እና በቃ እስኪ በተለይ አልፋና ኦሜጋና ሞታልና ስለኔ፣ በተለይ ሞታልና ስለኔ የምር በጣም በጣም ዘጠኝ ሰዓት ሲሆን አባቶ የሚለውን በቃ እነዚህ በጣም የተለዩ መዝማሪዎች ናቸው። እና እስኪ ስማው ይሄንን ሞታልና ስለኔ የሚለሆነ አኑ ረሰሙ። አንተም በገና እየተማርክ ነው መሰለኝ። ድምፅህ እንዴት ነው? በጣም አሪፍ እየተገራ ነው በጣም አኖስ እንዴት ነው በገና? አሪፍ ነው ድምፅ ነው። አረ ደስ ይላል። የሆነ ጊዜ ስማር እዚህ እየመጣው ስማር በገና አይ ነበር ከጀርባህ፣ እና አሁን አቁመሃል መሰለኝ ነው እየተማርክ ነው። አረ ገና ነኝ እኔ አኖስዬ፣ ገና ነኝ አኖስዬ። በገና እጅ አይፈልግም ግን ለግላጋ። አይ እጅ አይፈልግም ማለት ምን እኔ ምናልባት ለፈለገ ነው የማይመቸው እንጂ ለአንተ እንዳይመጣ። ወደ ታችን እንመለስ። ዘሪያ ክብርልኝ ሃኖስዬ መዝሙሮችን እኔ በእጅጉ በጣም ስለምወዳቸው ደግሞ የልጅነት ናቸው። በተለይ ሞታል እና ስለኔ እኔ ከልጅነት ጀምሮ በተለይ እና በጌቴ ሴማኒ አታክልቱ ቦታ እነዚህ እነዚህ በጣም የልጅነት ዝማሪዎቻችን ናቸው። እሺ ልጅ ዳኝ፣ አሁን ቅድም ካነሳ ነው ርዕስ፣ በጣም ወጣ ያለ ነገር እያወራ ነው እና ስለ ኦምኒፖተንት ጠኝኛ ለመሆን እያወራ ያለ ነው እና፣ ዛሬ ወንጌል ለፕሮቴስታንት ከሚለው ሀሳብ እኛ ራሳችን ጥያቄ የጠየቅን ነው። ምንድነው የቅድም እያልከን ያለው ወንድሜ፣ ምንድን ነው? እንዴት ናቸው? ተንክ ዩ ማነው ሃኖሴን በጣም እግዚአብሔር ይባርክ ማለት እፈልጋለሁ። ይሰማል? ፋኖሴን እግዚአብሔር ይባርክ ማለት እፈልጋለሁ። ረጅም ሰዓት ቁጭ እንደምጫለሁ፣ ይቅርታ እንግዲህ ከርዕሳችን ስለወጣሁ፣ በጣም ይቅርታ ቢ ሃኑስ ሃኑስ ነው። ሜቢ ድምጼን በደንብ አልሰማኝም እንጂ ሃኑስ ነው ያልኩት። በጣም አንብቤ ማሮ የሰው ባህሪ እና የእግዚአብሔር ባህሪ አሁን ለምሳሌ እንደ ክርስቲያኒቲ የእግዚአብሔር ባህሪ ያለ የሰው ባህሪ የሚማጥ በመንፈሳዊ ዓለም ማለት ነው። ስለዚህ ሰው ሁሉን ቻይ ነው ወይ ሁሉና አዋቂ ነው? ሁሉም ቦታ ሊገኝ ይችላል ወይ? እግዚአብሔር ሁሉን አዋቂ ነው፣ ሁሉም ቦታ ሊገኝ ይችላል፣ በአንዴ ሁሉም ቦታ። እነዚህ ነገሮች እንዴት ነው ትረዳው? አንተም ሆነ ቤተ እምነት እንዴት ነው ምትረዳው? አንተ ምን ይመስላል? ሰው ሁሉን አዋቂ ሁሉን ቻይ ወደ ቅዱሳን ምልጃ ሊድልህ ነው ለዛ ሊድማ አታርገው በአንተ ሰው ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ በሁሉ ቦታ ይገኛል ስትል አንተ ምን እያልክ ነው? ወይ እያልኩ እየጠየቅኩ ነው። እና እኮ እኔ እንደ ቤተ እምነት ወይም እንደ አንተ ምን እንደ እራስ። አዎ እኔ እኮ ለመማር ነው የጠየቅኩ፣ ስለማታውቀው የጠየቅኩኝ ወይንስ የእኔን እምነት ለማወቅ ነው? ሲል ስናይ ጎል አይገባም ስናይ ጎል አይገባም። ለካ ትዳር ነው። አግቡ ሲላቸው ያገቡት ከዛ ውስጥ ዘጠኙ አግብተዋል አሉ። ኳስ ከተጫወቱ ምንድን ነው ሲባል፣ እያንዳንዱ ከኳስ አንድ ቀን በፊት ኮንዲሽን አልጠበቁም። በዛ የተሸነፍ ነው። በጣም ነው ኮንዲሽን በሙያ መገናኘት ይላል። ይሄ ነው በገቡ ያዘው። አብዛኛው ሳምባውን ሊተፋ እኮ ነው የደረሰው። እኔን ጋር ይሻላል። እኔ ከእናንተ ጀማ በጣም የተገረምኩበት ነገር ማለት ነው፣ ሁሉም ሲወጡ ካሜራ ማን ነው የሚሆኑት እንዴ? በቃ ሁሉም ሲወጡ ይቀርጻሉ። እኔ ምንድን ነው፣ ልትጫወቱ ነው ልትቀርጹ ነው የመጣችሁ? ታለን እኮ ሮምሰንን አይተዋል። የመጣው ሊጫወቱ ነበር። አንተ ድምፅ ለኮሜንታተር ነው የሚሆነው። ኮሜንታተር አደረጉት ማለ ለኳስ የመጣ ሰው ማለት ነው። ሜዳ ውስጥ እኮ አንድ ጊዜ እንኳን ኳስ አላገኘም። ምን ያድርጉት? የሚችለውን ይሻላል ብለው እኮ ነው ያያ ነበረ። ትንሽ የሚችለው እሱም ትንፋሽ የለውም። ሌሎቹም እንዳለ እንዳልኩ ነው። እነ ጎልድ ምናምን ባለትዳር ናቸው። ያልኩ ችግር ገጥሟቸዋል። ሁሉም ሰው ሰው በሚውት አድርገው ገብረስላሴ ምናም የሚባለውን ይሆን በራሴ ራሴን ያስረገጥኩ። አይ ፋሲልን እኮ አስገቡት መጨረሻ ላይ አስገቡትና የኛ ተከላካይ ነው የሚመስለው። እኛ ጋር ነው ረጅም ሰዓት የነበረው። ኳስ አይደርሰው ዛው ነው የቆመው። በመጨረሻ ሁሉም ተስፋ ቆረጡ። አልቻሉም። ይሄ እንትናችን አደለም አሉ፣ ተሰጧችን አደለም አሉ። ሃኖሲ መጥቷል። በቃ የእሱን ዝማሬ ሰምተን በቃ እንትንላለን ኤንዞ ነው የሚለው፣ ሄንዞ ነው የሚለው። ግን በትንሿ ሳየው የጎረቤት ልጅ እየመሰለ ነው። ማንን ነው? እዮባ አይ፣ ግን እዚህ ጋር እዮብ ዘሚካኤል እንደ ሀሳብ መጽሐፍ ቅዱስ አለ። ከሌለ ነገ ወደ ሜክሲኮ አካባቢ ነበር መሰል ይችንጭው እንዲጫወትበት ለምን ታስገድደኛለህ? በአካል ተጫወት ናት ልለማስሊጫ በሃይማኖቱ ጥርጣሬ ውስጥ ገብቷል ምትለው ሲሎ እንትና ማን ነው? ቢኒ ሳንቺ የሚለው ወንድማችን ማለት ነው። የነፋሲሉ ጀማ ምን አለ? መጀመሪያ በግል ደረጃ በግሉ እና የጊዮርጊስ ተጫዋች ነው ብሎ አስወሩ ማለት ነው። ትሬኒንግ ላይ ታስታውሳልለት። ከዚም የጊዮርጊስ ተጫዋች ነው። ሜዳው ስና የለም የሆነ ሰዓት ፈልገዋለው ዳርዳር ሀይላንድ ይለቅማል። ከመጣው አይቀር ላጽዳው ብሎ ማለት ነው። እዛ ላይቭ ላይ ያስተላለፍኩት እና የጊዮርጊስ ተጫዋች ነበረ ምናም ብያልኩኝ ከዛ ኧረ እኔ ደጋፊ ነኝ አላለም። ከጨዋታው በኋላ ሊሸነፉ ጠብቀው ማለት እንት አይዲያ እንደቀየ ሙሉ ትጥቃቸውን ይዘው ነው የመጡት ሜዳውን የሚያጸዳ ሁሉ አሚኒቃቸው ደናደ ያወጣው አስራ ምናምን ሺህ ብር ነው አለ። ለታኬታ ለምናምን ለምናምን አለ ከትጥቅ ማሟላት አለባችሁ ሁላችሁ ነበር ያኛው። ዝም በለው እባክህ በሁለት ሺህ ብር ሂዶ እንትን ሾዴ ገዝቶ መቶ እኮ ነው መጽሐፍ ቅዱስ ጥቅስ በጠቀሰ አይደለም። በነገራችን ላይ እንትን ባለ ነው በገባው እውነቱ ሊነገረው ሲል ለምንድን ነው የወረደው? ወንድማችን እዮ መጽሐፍ ቅዱስ ምናምን እያልኩት ነበር። እንደ ሀሳብ እንዳልዳና ልነግረው ነበር እንዳልዳነ ልነግረው ነበር። እሱ ካልዳ ደግሞ ጭራሽ ነው እንጠቀም እንጠመቅ አሁን አንዴ አንዴ ቆይ ሄንዞ የሚባለው ወንድማችንን እናናግረው እና ከዛ እንትን እልሀለን። ሄንዞ ሂደቱ እንዴት ነሽ? ስነሱ አለና አለ እግዚአብሔር ይመስገን። ኦርቶዶክስ እና እን በሚገባው መጽሐፍ ቅዱስ አለች። ፓፓ አረ የለኝም እኔ። ይህም የሆነ ጥያቄ ልጠይቅሽ? እሺ እጠይቀኝ ስልሽ አሁን እንደዚህ በምትዋወሩት ምናምን እንደዚህ ላይፍ ተጀመራችሁ በኋላ ነው እኔ መከታተል የጀመርኩት እና እሺ፣ ኢንስፓየር ማየረኝ ምናምን ቃላት ውስጥ ስላለ አንድ እንደዚህ ወጣት ዝም ብሎ ስለዚህ እንደዚህ የሚባዝን ሰው የማያነብ ምናምን ሰው አላ ኦርቶዶክስ ነኝ እንትን አላለም። ፐርፌክት አይደለሁም በሃይማኖት እና ቀጥታ መጽሐፍ ቅዱስ ማንበብ ይችላል፣ መጽሐፍ ቅዱስ ይችላል ግን ካላስተማሪ ከሆነ በመጀመሪያ ደረጃ ላትረዳው ይችላል። ምናምን ይዛል እንዴ፣ ድምፅ አለ ከኋላ እሱ ነገር አለ። እስኪ አንዴ። አሁን ደና ነው። አሁን ይሻላል እኮ። ቀጥታ ጥይድ መጭ መጀመሪያ እኔ እንደ ሀሳብ መመክር ከዚህ ቲክቶክ ላይ መተን የመጽሐፍ ቅዱስ ጥናት ትምህርቶች ሲሰጡ እንደዛ እያደረግ ጥቅሶችን አሁን ቅድም ለምሳሌ ስንወያይ ነበረ እየተወያየን እያብራራ ነበር። ጥቅሱን ትይዝና እኛ ያብራራ ነውን ትሰማና ሄደ ጥቅሱን ስታነበው ይገባሃል። አንዳንዱ ግን ለምሳሌ አሁን እዚህ ኦሪት ዘፍጥረት ምራፍ አንድ ያለውን ግን እንደዚሁ ስታነበውም ግልጽ ነው የሚሆንል። ኦሪት ዘፍጥረት ላይ ለምሳሌ ግባና ምራፍ አንድን አንብበው እስኪ ስለ ስነ ፍጥረት ስለሆነ ታሪካዊ ነገር ስለሆነ ያለው ያያ ይገባል። ግን አንዳንዶቹ ዶግማቲክ የሆኑ ሀሳቦች ማብራሪያ የሚፈልጉ ሀሳቦች እናም ነገሮች አሉት መጽሐፍ ቅዱስ። ኦኬ አሁን እነዛ እነዛ ሀሳቦች ጋር የግድ ምን ያስፈልጋል መሰለ መምህር ይሄ እንዲህ ለማለት ፈልጎ ነው፣ ይሄ ለማለት ፈልጎ የሚለው ያስፈልጋል። ግን እኔም ሪኮመንድ ማድረግ እንደ መጀመሪያ ዘፍጥረትን አንብበው፣ የመጀመሪያውን ምዕራፍ ከዘፍጥረት ምዕራፍ አንድ እስከ መጨረሻው ድረስ ያለውን አንብበው እና ከዛ የተረዳኸውን ነገር እስኪ ለራስ ንገረው። ምን አገኘው? ምን ተረዳው? ያልገባኛለ ወይ በልና ያልገባ ነገር ካለ ይዘህ ሆናል። እዚህ ትክክል ብለሻል። አንዳንዴ ታውቃለህ እንትኑን ሳናውቀው ዝም ብለን የሆነ ሰው መቶ የሌላ እምነት ተከታይ መቶ ልክድ ሲል ትክክል የሆኑ ነው ይመስላል እና ሙቭ የምናደረገው ለዛ ነው። እናንተ እዚህ ላይ መምጣታችሁ ትልቅ ነገር በጣም ነው የማመሰግነው። ስለጠይቅ ስለመለስ ምንም ችግር የለውም እና እዚህ ምናምን ቤት ነው። ኤኒታይም የገባ ጥያቄ ጠይቅ። መጽሐፍ ቅዱስ ከሌለ የተሰፈርና አረኛ ውጭ ሊሆኑ ኖረዋል ሀገር ውጭ። ስለዚህ በቃ በስልክም ምናምን ነገር አንብብ፣ እንደ ሀሳብ ዘፍጥረትን አንብብ። ሌሎቹ ነገሮች ላይ ግን እዚህ እየመጣህ ምናምን እየተጠየቅ ምናምን መሄድ ትችላለህ። እያነበብ ያልገባህን እዚህ እየመጣህ ይሄን ሳነበቡ እንዲንዲ ብሎኝ እንዲንዲ የሚል ሀሳብ አግኝ ይችላለሁ። እና ምን ማለት ነው ብያልክ መጠየቅ ትችላለህ። እሺ አባት ያራዳ ልጅ በቃ እንትን ላለ ይ ብራት እሺ ታዎሽ ንኪ አሁን አባ ሁሉም የሚማር ነው። ማንም በቃ ኦርቶዶክስ ነለቅቷል። ሁሉም አባ አሸውደው በቃ፣ አሁን እንደድሮ የምታታለው የምትሸውደው ምናምን ምናምን የለም። ሁሉም ያራዳ ልጁ ያነባል፣ መጽሐፍ ቅዱስ አታምታታም። በል መንገድ ላይ የሄድክ ጌታን ተቀበል። ሃኖትሻ በአንተ መዝሙር እንዝጋውና